አፍሪካ በኢኮኖሚ መስክ ጠንካራና ሉዓላዊነቷን ያስከበረች እንድትሆን ጥረቷን ማጠናከር ይገባናል ሲሉ በአህጉሪቱ በኢኮኖሚ ዘርፍ የሚንቀሳቀሱ ባለድርሻ አካላት ተናገሩ። የዘርፉ ተዋንያን በናይጄሪያ አቡጃ ከተማ በተጀመረው የአፍሪካ ኤክስፖርት ኢምፖርት አፍሪ ኤግዚም ባንክ ሰላሳ ሁለተኛ ዓመታዊ ጉባኤ ላይ አፍሪካውያን በራሳችን ጥረትና እንቅስቃሴ የኢኮኖሚ ነፃነታችንን ለመጎናጸፍ መስራት ይጠበቅብናል ብለዋል። ዓለም እየገጠማት ያለውን የማይተነበዩ የኢኮኖሚ አቅጣጫዎችን ለመቋቋም በግልና በጋራ ተቀናጅቶ መንቀሳቀስ እንደሚያስፈልግ አመላክተዋል። ባለፉት ዓመታት ያስመዘገበው ውጤት አፍሪካ በኢኮኖሚው መስክ ራሷን እንደምትችል ማሳየቱም ተጠቁሟል። በበጀት ዓመቱ 11 ወራት ከ18.8 ሚሊዮን ሜትሪክ ቶን በላይ የገቢና ወጪ ጭነት ተጓጓዘ። የትራንስፖርትና ሎጂስቲክስ ሚኒስቴር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አቅርቧል። በሪፖርቱም 84 በመቶ የሚሆነው ጭነት በተሽከርካሪ፣ 14 በመቶ በባቡር እንዲሁም ቀሪው በአየር ትራንስፖርት ተጓጉዟል። በሌላ በኩል የታለመለት የነዳጅ ድጎማን ሙሉ በሙሉ ማሳካት መቻሉም ተነግሯል። በኮንስትራክሽን ዘርፍ ለሚሰሩ የውጭ ባለሀብቶች አስፈላጊው ድጋፍ እንደሚደረግ ተነገረ። የምስራቅ አፍሪካ የውሃና መሰረተ ልማት ጉባኤ፣ እንዲሁም የቢግ ፋይፍ ኮንስትራክት ኢትዮጵያ ወደ ረእይ በመዲናዋ እየተካሄደ ነው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የኮንስትራክሽን ዘርፉ ከሌሎች ክፍለ ኢኮኖሚዎች ፊት እየቀደመ መሆኑን ጠቅሰዋል። የታላቁ ህዳሴ ግድብ፣ የባቡር መሰረተ ልማት፣ የገበታለ ትውልድና ገበታለ ሀገር እንዲሁም ሌሎች ግዙፍ ፕሮጀክቶችን ለአብነት አንስተዋል።